አዲሷ ሰራተኛችን ናት። እኔ ከዚች ልጅ ጋር እንዴት እንደምግባባ አላውቅም። ተዋት በቃ ደክሟት ይሆናል። ሀና አንቺ፣ ሀና አለቃ ተና እንዴ፣ ይሄ መተኛ አልጋ ነው? አይ፣ እሱም አይደለም የመስሪያ ቴብል ነው። ሲወጣ እና ቆንጅት፣ አዲሷ ሰራተኛ አይ ያሳይሽ ወይ ደግሞ ስትተኝ እና ደግሞ ስትበይ ከኋላሽ እንደሰላቢ ምንም ነው የማይጠፋው አይደል አዎ በዛ ላይ ደግሞ ትእዛሱ ብትይ ሀና ሀና ደግሞ እኮ ይኮሳተራል እኔማ ማን እንደመሳዘን እንዳቀልሽ ሚስቱ የምታገባው ሚስቱ ወይ እንዴት እንደምታሳዝን ኔ ደሞ አንደረግማት ይሆን ፍቅር በቃኒት ፍቅር ነው ስሙ አይ አይደለም ጽናት እባላለሁ ባለቤቱ እኮ ባለቤቴ ናት። ላስታወቅሽ ነበር የመጣሁት። በጣም ደስ የሚል ታታሪ ጎበዝ። ዋልናልሽ ጽናት፣ በዛሬው ቀን ህይወቷን እንደ አዲስ አስደስታለች። በጣምም ደስ ብሏታል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝትርፍርፍ ይበርልኝ እያልኩኝ እንደተለመደው ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁት አበረታቱ። ይዘን ባክብሩ እጠይቃለሁ። ጽናት በዛሬው ቀን በጣም ደስተኛ ሆናለች። አዲስ ህይወት እንደታደሰላት ህይወቷን በአዲስ ነገር አድሳለች። የናሆም ሰራተኛ የምታስፈራ የሚያስፈራ ነገሮችን እያሳየች ትገኛለች። ነገር ግን በዚህን አጋጣሚ ናሆም አልነቃም ማለት ነው። የምሩ እናት ብዙ ነገሮችን እያየች ትገኛለች። እንደ አጋጣሚ እሷ ለናሆም እና ለምሩ እናት ፊት የምታሳየው የምታሳየው ነገሮች በጣም ደስ የሚል ነው። ነገር ግን ብቻዋን የምታደርገው ነገሮች እና እያሳየችን ያለችው ነገር በጣም የሚያስፈራ ነው። ውሃ ውስጥም እንግዲህ ጨው አድርጋ ነበር የሰጠቻት። በዚሁም አጋጣሚ ምሩ ለእናቷ አልጠጣም ስትል፣ ቆይ እስቲ እኔ ጠጥቼ በቀምሰው ሰው ትቀና ይሆን? እንዲህ በማለት ያንን ላኪን እኔ የተጠቀመችውን ውሃ እሷ ተቀምሰዋለች። ነገር ግን ውሃ በጨው ጨው ብቻ ነው። በዚሁም አጋጣሚ በጣም ትናደድና ወደ ቤት ትሄድና ሰራተኛዋን፣ አንቺ እንዴት አባሽ ነው እንደዚህ የምታደርጊው? እንዲህ ታደርጊያለች? ሁለተኛ ልጅ ጋ እንዳደርሽ በማለት በንዴት በጥፊ ትመታታለች። በዚሁም አጋጣሚ ናሆም እንዴት ነው እንደዚህ ያደረግሹ? በማለት ሁለቱም አፋጠው ይጠይቋታል። እሷም ይሄ ለእኔ ያስቀመጥኩት ውሃ ነው፣ ተሳስቼ ነው፣ ተመሳስሎብኝ ነው በማለት ትመልሳለች። እንዴት እንደዚ ታደረጊያለች? አንቺ ለራስሽ እንዴት የጮ ውሃ ትጠጫለች? በማለት ይጠይቋታል። እሷም ሆዴን እንዳመመኝ ና፣ እማዬ የእኔ ሆዴን ሲያመኝ እንደዚህ እያደረገች እንደምትሰጠኝ አስታውሳለሁ። ለዛ ነው ልጠጣ የሞከርኩት፣ እንደዚ ያደረግኩት ለእኔ ነው እና በጣም ይቅርታ በማለት ትመልሳለች። ነገር ግን ቤላም እየያዘች እያስፈራራቻቸው ነበረ። ናሆም ይሄን ነገር ሊያይ አልቻለም። ተኝታም እንደ ህልም ነገር አድርጎ ስራዎቿን አምጥቶባት ነበር። በምትጮህ አካባቢ በጣም ስትጮህ ናሆም ደንግጦ ይሄዳል። ምን ሆነች ነው በጣም እየጮሽ ነበር ይላታል። አይ በህልሜ መጥፎ ነገር እያየሁ ነበር በማለት ትመልስለታለች። ነገር ግን እየሰራችው ያለችው ነገር በህልሟም እያሳያት ነው። መልካም ስራ ለራስ ነው፣ ተንኮልም ለራስ ነው የሚባለው እንደዚህ ነው ማለት ነው። ጽናት በጣም ደስተኛ ሆናለች። ህይወቷን እንደ አዲስ አድሶላታል። አዲስ አልጋ፣ አዲስ መኝታ ቤት በመቀየር እንግዲህ ሰርፕራይዝ ለማድረግ ሞክሯል። ሰርፕራይዝም በማረግበት ሰዓት ፎቶዋንም እንግዲህ አሳጥቦ በአዲስ መልኩ ደስ በሚል መልኩ ግድግዳው ላይ ሰቅሎ ሰርፕራይዝ አድርጓታል። እሷም በጣም ተደስታለች እና ኪራም በጣም ደስተኛ ሆኗል። አልጋውም እንግዲህ በተቀየረበት እነ ሰኒና እነ ሊና ሰርፕራይዝ እናድርጋት እያሉ አንዳንድ ፊኛዎችን አስተካክለው እንግዲህ ደስ በሚል መልኩ አዘጋጅተውላትም ነበረ። ኪራን በዚሁ አጋጣሚ ጽናትን ወደ መኝታ ክፍል ይዞ ሄዶ እንግዲህ ደስ እንዲላት ደስ የሚል አስድርጎት አድርጎላታል ማለት ነው። በጣም ትደሰታለች። በዚሁም አጋጣሚ ደስታቸውን እየገለጹ እያሉ ባሉበት ሰዓት ጽና ሊና ድንገት ትገባባቸዋለች። እሱም ስልኩን ልትወስድ ነው። እንዲ ምንድን ነው ስልኬን እዚህ ጋር አድርጌን ጽየ ነበረ ትለዋለች። እና ታዲያ በኋላ ይደርስም ነበር እንዴ በማለት ይመልስላታል። ኪራ እንዴ ቤተሰብ በርስ በሉተኙ በማለት እንግዲህ የቅናት መንፈስ የምታሳይ ነገር ይመስላል እንደዛ ብላቸው ወታለች። ኪራ እንግዲህ ይቺ ልጅ አሁንም ተመልሳ መምጣቱ አይቀርም በሩን ልዝጋው በማለት በሩን ይዘጋዋል። የኪያ እናት እንግዲህ በመሄዷ ኪያ በጣም ከፍቷታል ማለት ነው። ድንገት በድንገት እናቴ ተነስታ እንዴት ትሄዳለች? ይህን የሚያክል ቤት እንዴት ነው ብቻን የምኖረው በማለት ብቻዋን እንግዲህ እያሳሰባት ይገኛል። በዚሁም አጋጣሚ ኪራም እንዴት ሄደች በማለት እንግዲህ ለምን ድንገት ቸኩላ ሄደች እያለም ሲልም ነበረ። የኪራ ሰራተኛ እንግዲህ የቢሮ ጻፊዋ ተኝታ ኪራና ጽናት ድንገት ይደርሱባታል። ነገር ግን ልትነቃ አልቻለችም። አይችልሽ ግን እንዴት ነው ልግባባት የሚችለው እያለ ኪራም ሲል ነበር። በነቃችበትም አካባቢ ስታያቸው እነሱ ናቸው። እሺ አለቃ፣ እንዴት ነው ሰላም ነው? ደክሞኝ ነው ምናምን በማለት አንዳንድ መልሶችን በመመለስ ኪራ ከጽናት ጎን ወደ ሌላ ክፍል ዞር ብሎ ነበረ። አዲሷ ሰራተኛችን ነሽ፣ በቃ እያንዳንዱ ነገር አስተምርሻለሁ አለሁ። በእርግጥ አሰሪያችን ስትበየከች የሚል በቃ ድንግ ቆሌ የሌለው ምናምን እያለች አንዳንድ ስለ እሷ ሀሚታ ለጽናት ተነግራትም ነበረ። እሷም ነው ትላለች። በዚህም አጋጣሚ ኪራ የጽናት ባለቤት መሆኑን አላወቀችም። ድንገት ተመልሶ መጥቶ እሺ ፍቅር እንሂድ ብሎ ይላታል። ፍቅር ነው ስሟ በማለት ተጠይቀዋለች። አይ አይደለም፣ ይቺ እኔ ባለቤት ነች ብሎም ይላታል። እሷም እንደዚሁ ትላለች። አይ በቃ ጥሩ ባለቤት አለች ጀግና ምናምን እያለች፣ አሁንም ደግሞ እንደገና ስታወራ የነበረውን ወሬ ቀይሳ በመልካም ነገር እንግዲህ ኪራን ስታወራትም ነበረ መጨረሻም ላይ ድንግጥ ትላለች። እንዲህ ምን እየሆንኩ ነው? ምን እየተካሄደ ነው? ምን እያልኩ ነበረ? በማለት ተሄዱም ወዳ ትደነግጣለች። እንግዲህ ጽናትም ምንም ለጊዜው ምንም አላለቻትም። እንግዲህ ትንቃ ገና ነው፣ ስላልነቃች ነው፣ ደክሟት ነው በማለት አንዳንድ መልሶችን ስትመልስላትም ነበረ ጽናት እንግዲህ፣ እየሆነ ባለው ነገር ስለ ኪራ ጸሐፊም እንግዲህ አልከፋትም። አልተናደደችም። ክፉ ነገር አልተናገረችም። እባክክ እያለች ነበር ስትለውም የነበረው ደክሟት ሊሆን ይችላል። ትረፍበት አልነቃችም፣ ተውኪራ እያለች ስትል ነበረ። ትንሿ በዚሁ አጋጣሚ እንግዲህ ጓደኛዋ መንገድ ላይ ጠብቋት እንግዲህ አንዳንድ ነገሮች ሊነግራት ሞክሮም ነበረ። ነገር ግን ልትቀበለው አልቻለችም። ስለ ጓደኛሽ አንዳንድ ነገር ልንገርሽ። የአንቺ ጓደኛ ምን አይነት ጓደኛ እንደሆነች ልታውቂያት ትችያለሽ። እንዲያውሳ ልንገርሽ። እንዲያውም ስለ አንቺ መታ አንዳንድ ነገሮችን ስትነግረኝ በጥፊ መታዋት ብሎም ይላታል። እና በጥፊ ስለመታት ጀግና እምልክ መስሎክ ነው፣ በጓደኞቼ እንዳትመጣብኝ፣ እንዴት እንደዚህ ታደርጋለህ በማለት በጥፊ መታዋለች። እንግዲህ እሷም ተናዳ ነው አላወቅሽም ምን ብላ እንዳለችኝ ብታውቂ እንደዚህ አትሆኝም ነበረ። ተረጋጊና፣ ምን እንዳለችኝ ልንገርሽ ብሎ የሚላታል እሷ ግን ነገር ግን ልትሰማው አልቻለችም። በዚሁም አጋጣሚ ተናዳ በጥፊ መታው፣ ታጠገቡ ትሄዳለች። ከመልሳም ወደ ትምህርት ቤት ስትሄድ ተጓደኞቿ ትገናኛለች። ተጓደኞቿ ስትገናኝ ቀጥታ ኬዳ ለጓደኛዋ ወሬ ስታቀባብል የነበረችውን ጓደኛዋን በጥፊ ነው የመታቻት። እንዴ፣ ምን እየሆንሽ ነው ምናምን ብላ ጓደኛዋም ምን እየሆናችሁ ነው ብላ ለማረጋገጥ ትሞክራለች። ትምህርት ቤት ሰፈር ነው ያልነው፣ ዘበኛው ተያዘ፣ ለፖሊስ ይሰጠናል፣ ፖሊስ ይዘናል፣ ትከሰሳላችሁ፣ ምን እየሆናችሁ ነው በማለት እሷም አንዳንድ ነገሮችን ለማስተባበል ሞክላም ነበረ። ነገር ግን እያደረገች ያለችውን ነገር ብታይ፣ ምን ብለሽ ነበር ለጓደኛ ያወራሹ? ብላም ትላታለች። ነው እንግዲያውስ፣ ታውቂኛለሽ አደርግልሻለሁ በማለት በዛቻም እንግዲህ ተመልሳ አስባ አለማ ተመልሳም ሄዳ ጓደኛዋን እኔ ትንሿ ስላንተ መልካምነት፣ ስለ አንተ ማንነት ለማወቅ ነው እንጂ ትንሿ በጣም የውሃና መልካም የሆነች ልጅ ነች። ግን አንተ ለሷ ያለ ፍቅር ምን ያህል እንደሆነ ለማወቅ ነው እንደዚህ ልልክ የቻልኩት በማለቱም ትመልስበታለች። ዝም በይ ባክሽን ብሎ እሱም አንቋሿት እንግዲህ ታጠገቧ ይሄዳል። እኔ ስለ እሷ ማንነት ሁሉን ነገር አውቃለሁ፣ አንቺ አትነግሪኝም። እሷ በጣም ጥሩና ጀግና የሆነች ሴት ነች በማለት እሱም እንግዲህ ይመልስላታል። ለማንኛውም ተሆነ ወዲያ በቃ እኔ ስለእሷ ምንም ለእሷ ያለ ክብር ፍቅር አይቻለሁ፣ በማለት እንግዲህ እሷን ትመልስለታለች። እሱም ዛሬም ላይ የእሷን ነገር ቁም ነገር ሊያደርገው አልቻለም። ታጠገቧ ዝም ሂዚ እዚህ ጋር ብሎ ጥሏት ሄዷል ማለት ነው። በዚሁም አጋጣሚ ለጽናትም እንግዲህ በር ስታንኳኳ እናንተ እንደምትቆጧት እና እቤት እንደማንገባ ነበር የነገረችን። ስራ በስቶባት ነው እንዲህ ምናምን የሚል ጥያቄ አንዳንድ ነገሮችን ጠይቃቸው ነበረ ጽናትም ትንሿን እንግዲህ እኔ ቁጭ በይ እስኪ አንዳንድ ነገሮችን ልንገርሽ፣ እኔም ሰራተኛ ነበርኩኝ፣ የመጣልሽን የስራ እድል ተጠቀሚበት እንዳይከፋሽ፣ ግን አኛ ለአንቺ ክፉ ነን ወይ በማለት አንዳንድ ነገሮች ስጠይቃት ነበረ። እሷም ደግሞ ምን ሰምታ ይሆን እናንተ ለእኔ በጣም እናንተን በማግኘቴ በጣም ደስተኛ ነኝ። ደግሞ ምንድን ነው እኔ ምንም አላልኩም በማለት እራሷን እየጠየቀች እንግዲህ ምን ሰምታ ይሆን በማለትም ስትልም ነበረ። ደግሞ ምን ብለዋት ይሆን፣ ምን አውርተውላት ይሆን እያለች በመጨናነቅ ውስጥም ነበረች። እሷም እንግዲህ እነ ጽናትን በማግኘቷ ትንሿን በጣም ደስተኛ እንደሆነች ለጽናት ነግራታለች። እምሩ እንግዲህ ለእሷ ጥሩ ሰው አልገጠማትም። እናትየዋን በጣም እያለቀሰች ነበረ። ወይኔ ልጄ ሰው እጅ ላይ ወደቀች እያለችም ስትል እንግዲህ ናሆሜ እያጽናናት ነበረ። ምንም አይደለም ለበጎ ነው፣ ሁሉም ነገር መልካም ነገር ይሆናል እያለ እናቷን እያጽናናትም ነበረ። በዚሁም አጋጣሚ እንግዲህ ሰራተኛ መጥፎ እንደሆነች እና መልካምም እንደሆነች በዚሁ አጋጣሚ ጠይቀው ነበረ። ነገር ግን አዲስ ነች፣ ገና ሶስት ቀኗ ነው፣ ተመጣች ምንነቷን ገና ለይቼ አላወቅኩም ብሎ መልሶላታል። ተጠራጥራም ነበር። ነገር ግን የናሆም ሰራተኛ ለምሩ እያደረገችና እየሆነች ያለው ነገር እያሳየችን ያለው ነገር ጥሩ አይደለም። ቢላም ይዛ ሄዳ እንግዲህ ልጅሷን ስታስፈራራ ድንገት እናትየዋ ትደርሳለች። እናትየዋ በደረሰችበት ሰዓት ቀጥታ ቢላውን ወደ እናትየዋ ነበር ያዞረችው። ውሃም፣ እንግዲህ ክኒኒም እንግዲህ አንዳንድ ነገሮችን ስትሰጣት እንግዲህ የምንታሳየን ሀረኬ ጥሩ እንዳልሆነ እያይነው እንገኛለን። ውድ ቤተሰቦቼ መጨረሻቸው ምን ይሆን? እምሩስ እንዴት ትሆን ይሆን? ይህ ናሆሜ ሰራተኛ እውነት በስርዓት አስታማ በስርዓት ከዛ ቤት ተወጣ ይሆን የሚለውን በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናሉ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሆኑልኝ። ባይ ባይ።